ጊፍት ሪልስቴት የመጨረሻውን ካምፔን ለደንበኞቹ በድጋሚ አዘጋጅቷል። ጊፍት ሪልስቴት በዚህ ካምፔን ላይ ለሚሳተፉ ደንበኞቹ በአምስት ፐርሰንት ቅድመ ክፍያ ብቻ የንግድ ሱቆችን እና አፓርትመንቶችን እየሸጠ ይገኛል። በተጨማሪም ደግሞ በሁለት ፐርሰንት የማቆያ ክፍያ ብቻ ቤቶቹን እንዲሁም የንግድ ሱቆችን የራስዎ ማድረግ ይችላሉ። ስለዚህ መረጃ ለእናንተ ለማድረስ ዛሬ በጊፍት ሪልስቴት ተገኝቻለሁ። በምን ያህል ካሬ የሚያደርጉት ዋጋቸውስ ምን ያህል፣ ያከፋፈል ሂደትስ ምን ይመስላል የሚለውን ወደ እናንተ እያደረስኩኝ ቆይታ አድርጋለሁ። እኔ ሰሚ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችን ቆዩ። አመስገንንአመሰግናለን ጊፍት እንግዲህ በጣም ስነ ገናና የሚባል ሪል ስቴት ነው ሀገራችን ላይ ካሉት በተለይም ከተማችን ላይ የተለያዩ አካባቢዎች ላይ አፓርትመንቶችን የገነባ ድርጅት ነው እኔም እንግዲህ አሁን አዲስ ካምፔን ታዘጋጃላችሁ በተለይም በዚህ አሁን በመጣሁበት አካባቢ ላይ በመሀል ከተማ ነውእና ስለሱ ሰማሁኝ የመጨረሻ ካምፔናችሁ ስለሆነ ደግሞ ተመልካቾች እንዳያመልጣቸው መረጃውን ለማድረስ ነው ወደ እናንተ ብቅ ያልኩት። ራስህን ከማስታወቅ ጀምርልኝ። እሺ እንኳን ደህና መጣች። በመጀመሪያ ያው ስሜ ፈቃደ ሥላሴ ዘነበ እባላለሁ የጊፍት ሬልስቴት የለገሃር ቢሮ ማኔጀር ነኝ። እንዳጠቃላይ ያው ጊፍት እንዳልሽው አንጋፋ እና የቆየ ድርጅት ነው። ኦልሞስት በኢትዮጵያ ሁለተኛው የሚባለው በሬል በሬልስቴት ሴክተሩ ላይ በእነዚህ ጊዜያቶች ውስጥ በጣም ብዙ እንዳሾ አፓርትመንትም ቢልዲንጎች፣ ቪላ ቤቶች፣ ሮ ሃውሶች፣ ታውን ሃውሶችን ገንብቶ ያስረክ በጣም አንጋፋ የሚባል ድርጅት ነው ማለት ነው። እና ጊፍት አክቹዋሊ የግሩፕ ነው። በውስጡ ብዙ ወደ ስድስት አካባቢ የሚሆኑ ድርጅቶችን የያዘ ነው። ጊፍት ስቲል ፋክተሪ አለ። ጊፍት ኮንስትራክሽን ቢልዲንግ ማቴሪያልስ የሚባል አለ። ጊፍት ፕሮፐርቲ ማኔጅመንት አለ። ጊፍት ሪል ስቴት ደግሞ አለ። እንደዚሁም የተለያዩ ብዙ ድርሶች አሉት እና የቆየ ከ1992 ጀምሮ የተመሰረተ ድርጅት ነው፣ የቆየ ድርጅት ነው ማለት ነው። መልካም። አሁን ላይ ለሽያጭ ክፍት ያደረጋችሁት አፓርትመንቶችና የንግድ ሱቆች የት አካባቢ ነው የሚገኙት? አሁን ላይ እንደ አጠቃላይ የተለያዩ ሳይቶች አሉ። ቀድመንም ያስረከብናቸው ሳይቶቻችን ላይ ወደ ሀያት አካባቢ የተወሰኑ እውነቱን በጣት የሚቆጠሩ ያለቁ ቤቶች አሉ። ከዛ በተጨማሪ አሁን ላይ አክቲቭሊ እየሸጥናቸውን እየሰራናቸው ያለናቸው ለገሐር ላይ ያለው አራተኛው መንደራችን ነው። በጣም ግዙፍ የሚባል ከመንግስት ጋር ሰባ ሰላሳ በሚባለው ፕሮጀክት እየተሰራ ያለ ፕሮጀክት አለን። ከዛ በመቀጠል ደግሞ ቦሌ አትላስ ላይ አትላስ መብራቱ አካባቢ በጣም ቆንጆ የሚባል እንደዚሁም የተወሰኑ ቤቶች እዛም ላይ አሉን። ለንግድ ሱቅም ደግሞ የሚሆን ወደ ተክለ ሃይማኖት መርካቶ ከ18 ካሬ ጀምሮ በጣም ቆንጆ ቆንጆ የሚባሉ ሱቆች ይዘን ነው አሁን የቀረብነው ለደንበኞቻችን። ካምፔን ደግሞ አሁን ለደንበኞቹ እያዘጋጀ ነው ጊፍት ፌልፌ። እኔም እሱን ሰምቼ ነው የመጣሁት እና እዚህ ካምፔን ላይ ተመልካቾች ቢሳተፉ ምንድን ነው የሚጠቀሙት? ካምፔኑ ምን ምን ይዞልን መጥቷል? ይሄ ካምፔን ለየት ያለ ካምፔን እውነቱን ለመናገር ያው እንዳልኩሽ የቆየም ድርጅት ስለሆነ ብዙ ነገር ያየነው ነገር አለ እና ጊፍት እንዳጠቃላይ ወደ ማርኬቱም አሁን ይሄ ትናንሽ ቤቶችን የመሸጥ ጉዳይ አይደለም። ራሱ እንደ ሀሳብ ተይዞ የተያዘ ኦልሞስት በእነዚህ በአስር ዓመት ውስጥ እስከ አስራ ስድስት ሺህ ቤቶች የሚሆኑትን ፕሮጀክቶች ሪሊዝ እናደርጋለን እና እነዛም ቤቶች ብዛት ያለው ቤት ሸጠን ያለውን ኢትዮጵያ ላይ ያለውን የሃውሲንግ ችግሩን ሶልቭ ከማድረግ አንጻር የሚንቀሳቀስ ድርጅት ነው። እና ከዚህ በፊት ባዘጋጀናቸው ካምፔኖች ኦልሞስት ወደ ሺህ የሚጠጉ ቤቶችን ሸጠናል። አሁን ላይ ደግሞ የመጨረሻው ካምፔናችንን ነው ያዘጋጀ ነው አንቺ የመጣሽበት ሪዝኒንግ ማለት ነው እና ለመጨረሻ ካምፔናችን ደግሞ ብዙ የተሻሉ ኦፈሮችን ይዘመተናል። ከነሱም ውስጥ ለምሳሌ በአከፋፈል ሁኔታ በጣም ቀንሰን ቅድመ ክፍያ አምስት ፐርሰንት አርገን ነው ለደንበኞች የመጣ ነው። የመጀመሪያው እጃቸው ላይ ካሽ ደግሞ ከሁለት ፐርሰንት ጀምሮ በመክፈል አምስት ፐርሰንቷን ጊዜ ሰተናቸው የሚያሟሉበትን መንገድ ራሱ አመቻሽተናል። የመጀመሪያው አከፋፈል ላይ ነገር ነው። በሁለተኝነት ደግሞ ፕሮዳክት ቫራይቲ ነው። ፕሮዳክት ቫራይቲ በቤቶችም ላይ ከባለ አንድ መኝታ እስከ ባለ ሱ መኝታ አማራቾች አሉ። ሱቆችም ደግሞ ከዝቅተኛ ካሬ ጀምሮ ቅድም ጃኮች ከ18 ካሬ ጀምሮ ያወጣናቸዋለን ከዛ በተጨማሪ ደግሞ ትልቁና ብዙ ሰው በጉጉት የሚጠብቀው ያው ዲስካውንት ነው አይደለም። ዲስካውንት ነው ኤክስፔክት የሚደረግ ካምፔን ላይ እና ይሄ ዲስካውንታችን ደግሞ እስከ 30% የሚደርስ ሪል ዲስካውንት 30% ስንል ከጠቅላላ ዋጋ ላይ የተነሳ ማለት ነው እስከ አንዳንዱ ቤት ላይ እስከ አራት ሚሊዮን ዝቅተኛ ቤቶች ላይ ደግሞ አንድ ነጥብ ስምንት ሚሊዮን ድረስ የሚደርስ ዲስካውንት አድርገን ያወጣ ነው። እና እነዚህ እነዚህን ነገሮች እንዳጠቃላይ አቅፎ የያዘ ነው። በጣም ብዙ በሺዎች የሚቆጠሩ ቤቶች ለመሸጥ ታሳቢ አድርገን የያዝነው ትልቅ ካምፔን ነው የሚሆነው። ካምፔኑ ከሰኔ 13 ጀምሮ የሚሆነው ኦልሞስት ለሰባት ቀን ያህል የሚቆይ ትልቅ የሆነ የሽያጭ መርሃ ግብር ነው ማለት ነው የሚኖረው ስለዚህ በዚህ ላይ ሲሳተፉ እነዚህ ሁሉ ጥቅማ ጥቅሞች ያካተተ ነው ለሽያጭ ክፍት ያደረጋቸቸው አፓርትመንትና የንግድ ሱቆች ግን የት አካባቢ ናቸው ስ ስለ ሎኬሽኑ ንገረኝ ለመኖር ለመነገድ ምን ያህል ምቹ ነው እየተገነቡ ያሉበት ቦታ የመጀመሪያው ከትልቁ ካልኩሽ ሰባ ሰላሳ ከመንግስት ጋር እየሰራ ነው ያለ ነው ፕሮጀክት አለ ይሄ ፐብሊክ ፕራይቬት ፓርትነርሺፕ በሚባለው ነው መንግስትም ይህን መሬት በጣም ወደ ሰማንያ ሺ ካሬ ላይ ያረፈ መሀል ለገሀር ላይ ነው ይሄን ነው የሰጠን። ለገሀር አዋሳኝ ነው ለሁሉም ሴንተር ለምንላቸው ሜክሲኮ፣ መገናኛ፣ ቦሌ ለምንላቸው ኦልሞስት ፒያሳንም ጨምሮ በሀያ ደቂቃ በማይሞላ ድራይቭዌይ መድረስ የሚቻልበት ነው። አንደኛ ሎኬሽኑ ፕራይም ያደርገዋል ያ ነገር። በሁለተኝነት ደግሞ ይህን ፕሮጀክት መንግስት ሰጠን ከዚህ በፊት የሰራናቸውን የመገንባት ትራካችንን ተመልክቶን የሰጠን እና ይሄኛው ፕሮጀክት ላይ ምንድን ነው እንዳጠቃላይ በውስጡ ከባለ አንድ መኝታ አለ፣ ባለ ሁለት አለ፣ ባለ ሶስት መኝታዎች አሉ፣ አማራጮች አሉ። እንደዚሁም ሱቆች አሉ ማለት ነው። ሌላኛው ደግሞ ሳይታችን በዚህ በተጨማሪ አትላስ ላይ ነው። አትላስ ላይም እንደዚሁ ባለ አንድና ባለ ሶስት መኝታዎች፣ እንደዚሁም ቤቶች ተጨማሪዎች አሉ። ተክለ ሃይማኖትን፣ መርካቶ የሚያኩሽ ደግሞ ሱቆችን ያው መርካቶ ቁልፍ የሚሸጥበት ዋጋ ማለት ነው። አሁን ረዳ ወጣ ነውና አሁን አስራ ስምንት ካሬ ለምሳሌ አርጊ ውስጥ ኬ ብነግርሽ ጠቅላላ ዋጋ ወደ አራት ሚሊዮን አካባቢ ሶስት ነጥብ ከምናምን ነው። ቅድመ ክፍያው ደግሞ ስ አምስት ፐርሰንት ካረግ ነው ወደ ሁለት መቶ ምናምን ሺህ ብር ማለት ነው። መርካቶ ላይ ቁልፍ የሚሸጥበት ዋጋ ነው። ቁልፍ ይሸጣል ስንል ደግሞ የሚከራዩበት እንጂ የግላቸው የሚያደርጉበት እራሱ አይደለም። ግን ይሄ ለእነሱ ቀስ እያሉ የሚከፍሉበት ኦፕሽን ስለሆነ የሚሰጠው በደንብ ደምኞች ቀስ ብለው ከፍለው ትልቅ የሆነ አሴት ቢውልድ ማድረግ የሚችሉበትን ፊቸር የገነባ ነው ማለት ነውእና ወደዚሁ ወደ ለገሀር ሳይታችን ላይ ደግሞ ወደ አኩሽ መለስ ስንል መንደሩ አንደኛ መንደር መሆኑ ለየት ያደርገዋል። ኮምፓውንድ ነው ኮምፓውንድ በጣም ብዙ ነገሮችን አክፎ የያዘ ነው። እውነቱን ለመናገር አንደኛ እንደ አኩሽ 84 ሺ ካሬ ላይ ቢያርፍን ህንፃዎቹ ያረፉበት ወደ 44 ሺ ካሬ አካባቢ ብቻ ነው። ሰላሳ ሺህ ወደ ሶስት ሄክታር አካባቢ ኦልሞስት የሚጠጋ ግሪን ኤሪያ ስፔስ አለው። ወርኪን ስፔስ፣ ፋውንቴን ኤሪያ አለው። ከዛ በተጨማሪ ብዙ ቦታ ያልተለመደ አንድ ህንፃ ከአንድ ህንፃ ያለው እርቀት ለምሳሌ ሪል በኋላም ቀርጻችሁ ታይቷላችሁ። ያው ግንባታቸው ሁሉም ከፍ ከፍ ያሉ ስለሆኑ አንድ ህንፃ ከአንድ ህንፃ ኦልሞስት እስከ ሰላሳ ሜትር እና ከዛ በላይ ይ ይሄ የትም ቦታ በእርግጠኝነት የሚገኝ ነገር አለ። ምክንያቱም በአዲስ አበባ ላይ ባለው መሬት ርቀት አምስት ሜትር አንዳንዱ ተጠባብቆ የሚሰራ አለ። ያምን ያረጓል። ቤቶች እይታ እንዳይኖራቸው አየር እንዳያገኙ የታፈጉ እንዲሆኑ ያረጋቸዋል። ይሄኛው ግን ምንድነው በሚቻለው መጠን ደንበኞች ልቅቅ ያለ ላይፍ ስታይል እንዲመሩ ያረጋቸዋል ማለት ነው። በሁለተኝነት ፉትቦል ፊልድም በውስጡ እዛው ግሪን ኤሪያ ውስጥ አብሮ የሚያካትት ነው። ከዛ በተጨማሪ ጂምናዚየም፣ ቢዩቲ ሳሎን፣ መዋኛ ገንዳዎች የተለመዱ ናቸው። ሌሎችም መንደሮቻቸው ላይ ሰርተን ያስረከብናቸው ስላሉ እነዚህ ነገሮችም እንደዚሁ አሟልተን አሚኒቲ ብለን የምንሰጣቸው ናቸው። የከተማ ላይ ያለውን የመኪና እጥረትን ታሳቢ በማድረግ ከከተማ አስተዳደሩ ጋር ተስማምተን እዚሁ መንደሩ ላይ ከቤቶቻቸው ከሚያገኙት ቤዝመንት ላይ ካለው ፓርኪንግ በተጨማሪ ወደ 2250 መኪና የሚያቆም ጂፕላስፎር የሆነ የመኪና ማቆሚያ ያለው በውስጡ የሚይዘው እሱ ነው። ብዙ የብዙ ሰው ሹ እሱ ነው። እሱን ሶልቭ ለማድረግ ታስቦ የተሰራ ነውና ይህ ፕሮጀክት እውነቱን ለመናገር በብዙ ነገር ከመሬት አኳያ ከመንግስት ፕሮፖዝ ስለተደረገ ከተማውን ላይ ደግሞ ሳምፕል ከተማ ቢልድ የማድረግ ሀሳብ አላቸው እኛ ጋር እና ያኛው ይሄ ለቅቅ ያለ ኤርጎኖሚክስ የሚባለውን ኮንሰርት የጠበቀ ኮሪደር ለምሳሌ ስንልኮ ግሪን ኤሪያ ሰፊ የሆነ መንገድ አይደለም ታሳቢ ቢደረግበት እዚህም የኛም መንደር ላይ በዛው ልክ ተመሳሳይ ነው። ከአንዱ ንፃ አንዱ ንፃ ያለው ርቀት በውስጡ ያለው ሶስት ሄክታር ግሪን ኤሪያ ማለት ሰላሳ ሺህ ካሬ ማለት እኛ መንደር አንደው ለመጀመሪያ የሰራ ደው ያል ማለት ነው እና እነዚህ እነዚህ ነገር የያዘ አሚኒቲ ይኖረዋል ማለት ነው። ህንፃዎች ውስጥ ያላቸው አሚኒቲ፣ አፓርትመንቶቹ እና ንግድ ሱቆቹ ምን ምን አክሰስ ማድረግ ይችላሉ? በቂ ሊፍት አለው ወይ? እንዲሁም ደግሞ ዋና ዋና የምንላቸው እንደነገርከኝ ነገር ቅንጡ አፓርትመንቶች ስለሆኑ ምን ምን ያሟላል? አብዛኞቹ ያው ስታንዳርድ ናቸው። ለእኛ የምንላቸው ለምን ስታንዳርድ፣ አሁን ለምሳሌ ወደ ሶስት አካባቢ የሚሆኑ ሊፍት ሪዎች አሉ። እነዚህ የምናደርግበት ምክንያት ብልሽት ቢያጋጥም፣ አንደኛው አንደኛው ባካፕ እንዲያደርገው ነው። ጀኔሬተሮች በእያንዳንዱ ህንፃ ላይ ሁለት ሁለት ጀኔሬተሮች በቃ አብዛኛው የምንገጥም ይሆናል። ውሃም ከእርሰ ምድር ውሃም አለው ኖርማል፣ ደግሞ ሪዘርቭም ታፕ ወተርም የሚጠቀሙ ይሆናል ማለት ነው። እነዚህ ነገሮች በውስጡ አክፎ የያዘ ነው ማለት ነው። እንደ አጠቃላይ አንድ ህንፃ ላይ መሰረታዊ የምንላቸው ነገሮች እነዚህ ናቸው። ከዛ በተጨማሪ ጋርቤጅ ሹተሮች ይኖራቸዋል። የፋየሪንግ አላርም፣ የስፕሪንክለሮች ምናምን፣ እነዚህ ነገሮች አብረው ከህንፃው ጋር ተሟልተው ለደመኙ ሴፍቲ ታስበው የሚሰጡ ናቸው። ወደ ውስጥ ዲዛይኖቻቸው ላይ ራሱ ብንገባ በስነስርዓት እውነቱን ለመናገር ያው ሞ ዲቴል ያለን ሰዓት ውስን ስለሆነ ነው እንጂ ከዲዛይን አኳያ ለምሳሌ በአንድ ህንፃ ላይ ስድስት ኦፕን ዳውኖች አሉ። ኦፕን ዳውን ያደረግንበት አንዱ ቤት ከአንዱ ቤት ያለው ግድግዳ ሼሪንግ ፖይንት ለመቀነስ ነው፣ እና አንድ ግድግዳ ብቻ ነው አንድ ቤት ከሼር የሚያደርገው። ያን ያደረግንበት ምክንያት ምንድነው? አንድ ሰው ከአንድ ሰው ጋር ፕራይቬሲ ይጠብቃል። ቤቶቻቸው ወደ ውስጥ ስንገባ መልቲ ኮሊደር ነው ያላቸው አንድ ኮሊደር ሳይሆን አራት ኮሊደር አላቸው። ዲስትሪቢዩት ይደረጋሉ ያ ማለት በኮሊደሮች ላይ የሚንቀሳቀሰው ሰው ከአንድ ሰው በላይ እንዳይሆነ ያደረገዋል ማለት ነው። ረዳሽኝ አይደለም ሞ በውስጥ ዲቴል በገባን ቁጥር ብዙ ነገሮች ደንበኞች ያው ያለን ሳስስ ስለሆነች ነው፣ እና በአካል ሲመጡ በደንብ የሚያዩት ነው እና ሪሊ፣ አሁን ብዙ ቦታ ሌግዠሪ ሌግዠሪ ይባላል ቃሉ ላይ፣ ግን ወደ ሌግዠሪነት ስንገባ ፕራይቬሲውን ሴኩሪቲውን ይጠብቃል፣ ኤስቴቲክስ ወይም ውበት የምንለው ብርሃንን ቤት ያስገባሉ ብለን በምንጠይቅበት እነዚህ ለሌግዠሪነት ስታንዳርድ የምንላቸው ነገሮች ናቸው። ብዙ ቦታ የጎደለውን እናገኘዋለን። መልቲኮሊደር ያደረግንበት ምክንያት እናቶች የሰውን ፕራይቬሲ ለመጠበቅ ነው። የሊፍት ሄሮዎቻችን ከቤቶቹ ጋር ግድግዳ ሸራ ያደረጉ ያን ያደረግንበት ምክንያት ከሴኩሪቲ ፊቸር አንጻር ነው። መካኒካልም ኤሌክትሪካልም የሆነ ዳሜጅ እንኳ የሚኖር ቤቶች ላይ ኢንፍሊክት እንዳያደርግ ማለት ኦፕን ዳውኖች ያደረግንበት ምክንያት ብርሃን ወደ ሁሉም ቤቶች ቤቱ በሁሉም አቅጣጫ ብርሃን እንዲያገኘ፣ ስለዚህ ሬ ደግሞ ደንበኞች ሲወጡ ሲ በደንብ የምናሳያቸውናልና እነዚህ እነዚህ ነገሮች በጣም ታሳቢ የተደረገበት በዲዛይን ዋይዝ በጣም በጣም እውነቱን ለመናገር የራስ ነገር ማካል እንዳይሆንብኝ እንጂ በጣም ብዙ ነገሮችን አቅፎ የያዘ እንትን ነው። ያው ከልምድም አንጻር እነሱ እነሱን ነገር አይተናል። ያው ማርኬቱ ላይ ስቆይ ታየለ ምን የተሻሻለ ምን የተሻለ የተሻለ እያለች ትመጫለች እና እነዚህ እነዚህ ነገሮች ያሟላና ያካተተ ነው ማለት ነው። በጣም ጥሩ እንግዲህ፣ ከቅድብ ጊዜ በፊት ብቅ ብያለሁ ወደዚሁ ኮምፓውንድ አሁን ላይ ምን ደረሰ? የግንባታውን ፕሮግረስ እንደዚሁም ደግሞ ስለ ዋጋውና ያከፋፈል ሂደቱን ደግሞ በአካል ሳይቱ ላይ የሚሄድና ለተመልካቾች እናድረስ። ወደ እዛ እንግዲህ ቅድምም እያልኩህ ነበር። በቅርብ ጊዜ ወደዚው ኮምፓውንድ መጠቼ የነበረበትን ፕሮግረስ አይቼ ነበረ። አሁን ሁለት ፍሎር ከአንድ ህንፃ ላይ ጨምሮብኛል። ባለፈው አምስተኛ ላይ የነበረው አሁን ኦልሞስት ወደ ሰባተኛ የደረሰ ህንፃ አለ። ሌሎቹም እንደዛው ግንባታቸው እየተጧጧፉ ነው። በተባለው ጊዜ ለማስረከብ ዝግጅት ላይ ናቸው ይመስለኛል። አዎ ምን መሰለሽ፣ ይሄ ፕሮጀክት ላይ ለየት የሚያደርገው ሶስት እንትኖች ናቸው አብረው። ማለቴ የመንግስትም አለ የሚሻሉ ሰባ ሰላሳ ሰላሳ መቶ መንግስት ሱቆችን ይወስዳል። እነዚህ ፕሮጀክት ቤቶችን፣ ሱቆችን የተወሰነ ይወስዳል። ስለዚህ መንግስትም ቁጥጥር ያደርግበታል። ረጅም ጊዜ እንግዲህ በዚህ ሙያ ላይ እንደ መቆየት ለመቆየት ተመልካቾች የቤት ሲገዙ ኢንቨስት ከማድረጋቸው በፊት ምን አይተው ወይም ደግሞ ምን አውቀው ነው ኢንቨስት ማድረግ ያለባቸው? የመጀመሪያው ነገር ማየት ያለባቸው ሎኬሽን ነው። ወሳኙ ነገር ለምንም ነገር ምንም ነገርም የማይሆን ቦታ ከሰራሽ ያው ዋጋ አይኖረውም እና ትልቁ ነገር ሎኬሽን ነው። ይሄ ሎኬሽን በጣም ፕራይም የሚባል ሎኬሽን ነው እንዳልኩሽ፣ ከኛ በትንሽ ርቀት የሚከራዩበት ዋጋ ሪያሊስቲክ ላይ ዛሬ እየተከራየ ያለ ዋጋ ባለ ሁለት መኝታ 2500 ይከራያል። ባለ 3 እስከ 3000 ይከራያል። የአንችም ታውቂዋለሽ አስፋልት ተሻግሮ ያለው ህንፃ ላይ እና በደንብ ሪያሊስት ዲህ በደንብ እየተሰራበት ያለው ይሄ ምንድን ነው? ይሄን የሰጠው ትልቁ ነገር ቤቱ የቤቱ ጥራትም እንዳለ ሆኖ፣ ግን ሎኬሽን በጣም ማተር ያደርጋል። ማን ነው የሚከራየው አካባቢ ላይ? አሁን እኛ ዙሪያችን እዚህ አካባቢ ብዙ የአፍሪካ ዩኒዮን ለምሳሌ አስር ደቂቃ ድራይቭዌይ ነው ኦልሞስት ይደረስበታል። ከዚህም ጋር ይታያል ያ ህንፃው እንደምታዩ ማየት እንደሚቻለው ማለት ነው። እና ሌሎችም እንደዚሁ ብዙ አሉ እንትኖች አሉ የንጆ ተቋማት ምናምን ያሉበት ኤሪያ ነው። ባንክ ሴክተር ነው እንዳለ የባንክ ዙሪያችን ከአማራ ባንክ ከወጋገን ባንክ ትላልቅ ሄድኳርተር የምንላቸው ናቸው እና ከዛ ከዛ አንጻር በጣም ትልቁ ነገር ሎኬሽን ታሳቢ የሚደረገው በሁለተኝነት ምንድን ነው? ለምሳሌ የትርፍ ሲዝን ነው ወይ ሲዝን አለ። አሁን ለምሳሌ አሁን እኛ እነዚህን ካምፔኖች ሪሊዝ ስናደረግ እስከ ሰኔ ሰላሳ የሚባለው አሁን ብዙ ሰው በዚህ ሰዓት ቤት የሚገዛበት ሲዝን ነው እና ያው እንደምጠቂ ሰኔ ሰላሳ ብዙ ነገር ስለሆነ ያን ነገር ታሳቢ ያደረገ ነው ማለት ነው። ይህ ካምፔን እና ዛሬ በዝቅተኛ ዋጋ የገዙት ነገር ነገ ለነሱ ትልቅ ባሉ ይሰጣል እና እነዚህ ነዚህ ነገሮች በጣም ታሳቢ መደረግ ያለባቸው ጉዳዮች ናቸው። መልካም እንግዲህ እነዚህ ቤቶችን እንዲሁም ደግሞ የንግድ ሱቆችን መግዛት ለሚፈልጉ ተመልካቾቼ ዋጋቸው ምን ያህል ነው? ከባለስንት መኝታ ጀምሮ ነው ማግኘት የሚችሉት? ሱቆቹንስ ከስንት ካሬ ጀምሮ ነው ከእናንተ መግዛት የሚችሉት? እሺ ቤቶች ላይ ከባለ አንድ መኝታ ጀምሮ አለ ብዬሻ አለው ባለ አንድ ስልሳ አምስት ካሬ አለ። ባለ ሁለት መቶ ስምንትና መቶ አርባ አንድ አለ። ባለ ሶስት ደግሞ መቶ ስልሳ ሶስት ካሬ አማራጮች አሉ። ከዛ በተጨማሪ ሱቆችም ከሰላሳ ስምንት ካሬ ጀምሮ እዚህ የለገሀር ሳይታችን ላይ ሌሎች ተክለሃይማኖት መርካቶ ላይ ደግሞ ከ18 ካሬ ጀምሮ የንግድ ሱቆችን ማግኘት ይችላሉ ማለት ነው። ወደ ዋጋዎቻቸው ስንመጣ ደግሞ የለገሀር ሳይታችን ላይ እንዳልኩሽ ባለ አንድ መኝታ በ65 ካሬ ያለ ጠቅላላ ዋጋቸው ወደ 68 አካባቢ ነው። ቶታል ፕራይሳቸው ለገሀር ላይ ማለት ነው። ቅድመ ክፍያቸው ደግሞ ከ350 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ባለ ሁለት መኝታ ላይ ደግሞ ስንመጣ ከ11 ሚሊዮን ጀምሮ መቶ ስምንት ካሬ ማለት ነው። ጠቅላላ ዋጋ ሆኖ 11 ያልኩሽ። ቅድመ ክፍያው ደግሞ ከ570ሺ ብር ጀምሮ ቅድመ ክፍያ ከፍሎ የቤት ባለቤት መሆን ይችላሉ። ወደ ባለሶስት መንቶች ደግሞ ሲመጣ ወደ አስራ አምስት አካባቢ ይመጣሉ ጠቅላላ ዋጋቸው። ቅድመ ክፍያቸው ደግሞ ወደ ዘጠኝ መቶ ሺህ አካባቢ ይመጣል ማለት ነው። እሱም ከፍሎ የቤት ባለቤት መሆን ይችሉበት የነገር ከይ ቅድመ ክፍያ ብላ ካምፔኑ በተዘጋጀው በአምስት ፐርሰንቱ ነው አይደለም መልካት ዚ ሁለት ፐርሰንትም ደግሞ እጃቸው ላይ ያለ ሳንቲም አልሞላካ ላይ የተወሰነ ጊዜ ይሰጣቸዋል። በእሱ ገዝተው ቤቱን ማቆየት ይችላሉ። ለምሳሌ ባለ አንድ ሜኒታ ላይ ስነው መቶ ካልተሳሳትኩኝ መቶ ስልሳ ሺህ ብር አካባቢ ማለት ነው ስልሳ ሺህ ብር አካባቢ ከፍ ነው። ቀሪውን ደግሞ ጊዜ አግኝተው ቀስ ብለው የሚከፍሉበትን ኦፕሽን እናመቻችላቸዋለን ማለት ነው። ያው የዚህ ድል ተጠቃሚ ለመሆን ማለት ነው። ስለዚህ እነዚህን አፓርትመንቶች በምን ያህል ጊዜ ይረከባሉ ማለት ነው? የሚረከቡባቸው ቅድም እንዳልሽ እንደየብሎኮች ይለያያል። በአንድ ዓመት ተኩል የምናስረክበው ብሎክ አለ፣ በሶስት ዓመት እናስረክበዋለን። ያ ምንድን ነው ለደንበኞች አከፋፈል ብለን ያመቻቸው ነው፣ ኦፕሽን ነው። ከመገንባት አኳያ ሳይሆን ቶሎ ቶሎ ደንበኞች ከፍለው መረከብ የሚፈልጉ ከሆነ በአንድ ዓመት ተኩል ላይ እናመቻቻለን። ቀስ ብለው ከባንክም ጋር እስከ 2 ዓመት ተገናኝቶላቸው መረከብ የሚፈልጉ ከሆነ ደግሞ በሶስት ዓመት የምናስረክባቸው ብሎኮች አሉ። አከፋፈላቸው እንዳልሽ ቅድመ ክፍያ አምስት ፐርሰንት ተከፍሎ ከዛን ስልሳ ፐርሰንቱን እነሱ ይከፍላሉ ቤታቸውን እስኪረከቡ ቀሪውን ደግሞ ወደ 40 ፐርሰንት የሚሆነው ከባንክ ጋር ተያይዞላቸው በ20 ዓመት ጊዜ ውስጥ ቀስ ብለው የሚከፍሉበት ኦፕሽን አመቻችተንላቸዋል ማለት ነው። በጣም ጥሩ እንግዲህ፣ በምን ያህል ጊዜ እንደሚረከበው አየን፣ ዋጋቸውንም። እንደዚሁ እነዚህን ሁሉ ቤቶች መግዛት ፈልጉ ተመልካቾች፣ እናንተን በተለይ እዚህ ካምፔን ላይ እንዲሳተፉ በምን መልኩ ነው ኮሚኒኬት ማድረግ ያለባቸው? ቀድሞ መመዝገብ ካለባቸው፣ እንዲሁም ደግሞ በአካል ግዴታ መገኘት ካለባቸው፣ እሱም ግልጽ አድርግልኝ። በጣም ጥሩ ያው፣ የመጀመሪያው ከታች ባለው ስልክ ይደውልልን። በማንኛውም በዳይሬክት ኮል፣ በዋትሳፕ ወይ በቴሌግራም ኤኒ ሶርስ ተጠቅሞ ኮንታክት ኛን ያድርጉ። ሳይት ያለውን ነገር በደንብ ጉብኝት ካረጉ በኋላ ያለውን ነገር ቶሎ ብለን እንዳልኩሽ፣ ካምፔኑ ከሰኔ 13 ነው የሚጀምረው። ለሰባት ቀን ነው ስ የሚቆየው። ከነዛ ከሰባት ቀኖች ውስጥ የደረሰበት ይህን እድል መጠቀም የሚችልበት ነው ማለት ነው። እኛም ስፔሲፊክ ኦልሬዲ እጃችን ላይ ያሉ በብዙ በመቶዎች የሚቆጠሩ ደንበኞች አሉ። አሁንም እነዚህ አዳዲስ ደንበኞች ቶሎ ብለው የኢንቨስትመንት እንደዚህ ነው እድል ኦፖርቹኒቲ አይደለም? ያን ኦፖርቹኒቲ ቶሎ ግራብ እንዲያደርጉ እናመቻችላቸዋለን መቻችላቸዋለን ማለት ነው። ቶሎ ወንት የሚሉ ባደው ይቀደም እንዳልኩሽ የሱቆቻችንን ኦፕሽን ስላለ አይገርኩሽም ማለት ነው። ከ18 ካሬ ጀምሮ አለ ይሻና፣ ስለዚህ ዋጋቸው ከ399 ጀምሮ ማለት ነው። እና ይሄን እድል እንዳያመልጣቸው ያው ስለ ደንበኞችሽ ጋብዛለሁ። ስለዚህ እኔም መሀል ለገሀር ላይ እነዚህም ቤቶች በአካል መጥተው አይተው ያለውን ኢንፎርሜሽን ወስደው ካመኑበት ካመኑበትና ከወደዷቸው ቤቶቹ እንዲሁም የንግድ ሱቆቹን የራሳቸው እንዲያደርጉ መልክቴ ነው። ጊዜህን ስለሰጠኝ ከልብ ነው ማመሰግነው። መልካም ገበያ ይሁንላችሁ። አደራ ተመልካቾችን እንደ እኔ አርገ ተንከባክበህ በደንብ ሳይቱን ውጭ ሀገራት ላሉ በቪዲዮ ቻት፣ አገር ውስጥም በአካል ለመጡ ደግሞ በአካል እንደልባቸው ሳይቱን ተንቀሳቅሰው አይተው እንዲወስኑ እና አንተም ደግሞ ከሙያዊ ምክር ጋር በደንብ አድቫይዝ አርገ እነዚህም ቤቶች ጀባ እንድትላቸው ነው መልእክት። አመሰግናለሁ። መልካም ቀን ይሉ